ይሰጣችኋለሁ የአርሲ ጥቃት የመንግስትም የዋሃብያ እጅም እንዳለበት የምታውቁት፣ መንግስት ይሄ ነገር የተፈጸመ ነገር የለም የሀሰት መረጃ ነው ብሏል። በጥቅምት ወር 2018 ዓ.ም ብቻ 25 ኦርቶዶክሳውያን ወገኖቻችን ሀገራችንና ምድራችን ብለው በሰላም

በሁለት አቅጣጫ መስበር እየተዋጋም ቢሆናል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የንቁሀን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቀያችሁ አለው እግዚአብሔር ይመስገን በያላችሁ በሰላም ክርስቶስ ብዛላችሁ የትዳችሁ ውድ ቤተሰቦቻችን፣ በድጋሚ እጅግ ሰበር በሆነ መረጃ ተመልሼ የምቻለኝ። በዚህ ቪዲዮ እንግዲህ የምንመለከተው እጅግ አነጋጋሪ የሆነ ቪዲዮ የወጣ ይገኛል። የመጀመሪያው የጠቅላይ ሚኒስትር ዶክተር አብይ አህመድ ነው። ሁለተኛው ደግሞ የአዳነች አብቤ ነው። የማስደምጣች ይሆናል። በተጨማሪ ቋሚ ሲኖዶስ በአርሲ በማተባቸው በግብ ህብረተሰቡ ኦርቶዶክሳውያን የሀዘን መግለጫ ሰጥተዋል። ማስደምጣቸው ይሆናል። እንግዲህ ደግሞ ሌላኛው እጅግ አሳዛኝ መረጃው ከቦታው ላይ የተረፈችው ብላቴና ህፃን እንዴት ሲያሰቃያቸው እንደነበረ ስትናገር የሚያሳይ ቪዲዮ አለ እና ይህን አስመልክቶ ደግሞ መንግስት ያወጣው መግለጫ አለ። ሁለቱ በጣም እጅግ የሚቃር ነው። መንግስት በአርሲ ላይ ምንም አይነት ወንጀል አልተፈጸመም ሲል ዜና አሰምት ሆኗል እንግዲህ፣ ደግሞ ይቺ ህጻን ብላቴና እንደ ሲያሰቃያቸው እንደነበረ የሚያሳይ ቪዲዮ ተያይቷልና ይህን መረጃ የማስደምጣቸውና ኦርቶዶክሳውያን፣ በጣም እጅግ የሚያሳዝን ድርጊት ነው እየተፈጸመ ያለው። መቼም ለኦርቶዶክሳውያን መከራና ስቃይ እንግልት አዲስ አይደለም። ነገር ግን በዚህ ልክ እየተካርን ያለ ነው። እንባችን እንዳይታበስ እራሱ ድምጻችን እንዲታፈን እየተደረገ ነው ያለው። ና ከቻላቸው ኦርቶዶክሳያን ድምጽ ለመሆን ሞክሩ። እስኪ ከዚህ ቪዲዮ እንጀምር። ቪዲዮ ላይክ እያደርጋቸው ጀምሩት። ዘገባው እንደምትመለከቱት የቢቢሲ ነው። በወረዳው ላይ ተፈጽመዋል የተባሉ ግድዮች ሐሰት ናቸው ሲል አስተባብሏል። ከታች የምትመለከቱት ደግሞ ቤተክርስቲያኒቱ ያወጣችው መግለጫ ነው። እንግዲህ ምን መናገር እንደፈለግኩኝ ሳይገባችሁ አይቀርም። ሲቀጥል ደግሞ ኢዮትስ የተባላቸው የቤተክርስቲያን ሚዲያ ተብዮች ቤተክርስቲያን በሀዘኗ ጊዜ የማትገኙላት በደስታዋ ጊዜ ብቻ የምትገኙ ልክ እንደነ ኤቲቪና እንደነ ፋና እየሆናችሁ ትገኛላችሁ። እንደ ሚዲያ መቼ መፖሰት እንዳለባችሁ እንደ ሚዲያ መቼ መናገር እንዳለባ ያለባችሁ የማታውቁ ከሆነ ሚዲያው ምንም እየሰራ ስላልሆነ ብዘጉት መልካም ነው። እኛም ተሰባስበን ያን ፎሎ ቻሌንጅ እንጀምራለን። ማህበረ ቅዱሳን እስካሁን ድረስ በሚያወጣቸው ዜኖች ትችት ደርሶበታል። ቤተክርስቲያን የማፈራረስ ዘመቻ ነው ያዛችሁ ተብሎ ማስጠንቀቂያ ደርሷችኋል። ነገር ግን ይሁሉ ዛቻና ትችት እየደረሰባቸው ኦርቶዶክሳን ከባለ ማተቦቹ ጎን መቆሙን አላቆሙም። እናንተ አሁንም እየሰራችሁ ያላችሁት ቤተክርስቲያን በደስታዋ ጊዜ ብቻ መገኘት ነው፣ ልክ እንደነ ኢቲቪ ልክ እንደነ ፋና። መቼ ነው እንደሚዲያ ወጣችሁ ከባለ ማተቦቹ ጎን የምትቆሙት? መቼ ነው ከማህበረ ቅዱሳን ፊትስ የምትቆሙት? ለስሙ ከማህበረ ቅዱሳን በላይ ነው ስም የተሰጣችሁ፣ ስራችሁ ግን ለየቅለው። እንደ ሚዲያ መቼ መፖስት እንዳለባችሁ ማወቅ አለባችሁ። ያለ በለዚያ ግን ማህበሩ እስካሁን ድረስ ምንም አይነት ነገር እየሰራ ስላልሆነ እንደ ቴሌቪዥን ጣቢያ ምንም ነገር እየሰራ ስላልሆነ ሚዲያውን ብዘጉት መልካም ነው። ማህበረ ቅዱሳኑ ነው የኦርቶዶክስ የባለማተቡ የቅድስት ቤተክርስቲያን የጀርባ አጥንት። እናንተም ብሎ ሚዲያ የአርሲ ጥቃት የመንግስትም የዋሃብያ እጅም እንዳለበት የምታውቁት መንግስት ይሄ ነገር የተፈጸመ ነገር የለም የሐሰት መረጃ ነው ብሏል። አርሲ ላይ ምንም የተፈጠረ ነገር የለም የሞተ ነገርም የለም ብሏል። ለምብላችሁ ዘገባው የቢቢሲ ነው። የሆንቆሮ ዋቤ ወረዳ ዋና አስተዳዳሪ አቶ ሐሰን መሐመድ ትናንትና ረቡዕ በወረዳው ስለተፈጸመው ጥቃት ከቢቢሲ አፋን ኦሮሞ ጋር ለቀረበላቸው ጥያቄ አጣርተን በቂ መረጃ እናደርሳለን ብለዋል። ይሄኛው የሆንቆሮ ወረዳ ዋና አስተዳዳሪ ነው። በተመሳሳይ ቀንም ስለ ጉዳዩ ጥያቄ የቀረበላቸው የአርሲ ዞን ዋና አስተዳዳሪ አቶ ኢብራሂም ከድር በበኩላቸው ሐሰት ነው ሲሉ ተፈጽሟል የተባለው ግድያ አስተባብለዋል። የተፈጸመ ግድያ የለም፣ የተፈጠረ ነገር የለም፣ ዝም ብሎ የሐሰት ወሬ ነው አሉ። መንግስትና ውሃቢያ ተባብረው ኦርቶዶክሳውያን እያስገደሏቸው እንደሆነ አንድ ጥሩ ማሳያ ነው ብዬ አስባለሁ። ብቻ ርጓ ኦርቶዶክሳውያን እንግዲህ እየሰማችሁ ዘ ያለው ነገር በጣም እጅግ የሚያሳዝን ነገር ነው። ይህን እውነት እንግዲህ ክደዋል። ቋሚ ሲኖዶስ በትናንትና ዕለት የሐዘን መግለጫ ማውጣቱን የሰማችሁ ሰምታችሁታል አልሰማችሁ አልሰማችሁና እንመለስና ወደ ቀጣይ ቪዲዮ እንሄዳለን። ነገር ግን መንግስት ይህን ነገር እየካደ ነው ያለው በጥቅምት ወር ሁለት ሺ አስራ ስምንት ዓመተ ምህረት ብቻ ሃያ አምስት ኦርቶዶክሳውያን ወገኖቻችን አገራችንና ምድራችን ብለው በሰላም በተኙበት በድንገት ማንነታቸው ባልታወቀ ታጣቂዎች በአሰቃቂ ሁኔታ እንደተገደሉና ግድያውም ከዕለት ወደ ዕለት እየተባባሰ መሆኑን የምስራቅ አርሲ ሀገረ ስብከት ጽፈት ቤት የላከውን ሪፖርት ቋሚ ሲኖዶሱ የተመለከተው በከባድና ጥልቅ የሐዘን ስሜት ነው። በመሆኑም በምስራቅ አርሲ ሀገረ ስብከት እንዲህ አይነቱ አሰቃቂ ድርጊት ሲፈጸም የቆየው በተደጋጋሚ እንደመሆኑ መጠን እንዲህ አይነቱ አስነዋሪ ድርጊት በቅዱሳት መጻሕፍት ሆነ በሰው ልጅ ሰብአዊ መብት ፈጽሞ ተቀባይነት የሌለው በነጻነት የማምለክ ሕገ መንግስታዊ መብትን የሚጋፋ ተከባብሮና ተቻችሎ የመኖር መንፈሳዊ እሴቶቻችንን የሚያጠፋ ክብረ ነክና ሊወገዝ የሚገባው ኢ ስነ ምግባራዊ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጽኑ አውግዞታል። ይህን አስነዋሪ ድርጊት የፈጸሙትን ህገወጥ ግለሰቦች ለህግ በማቅረብ የህግ የበላይነትን ከማረጋገጥ በተጨማሪም በቀጣይ እንዲህ አይነቱ ህገወጥ ተግባር እንዳይደገም አስፈላጊውን የሕግ ከለላ በመስጠት ኃላፊነታቸውን እንዲወጡ ቋሚ ሲኖዶስ መንፈሳዊ ጥሪውን ያስተላልፋል። ኦርቶዶክስ እንደሰማችሁት ነው፣ ብፁዓን አበው ሊቃነ ጳጳሳት በትናንትናው ዕለት እንግዲህ ቋሚ ሲኖዶስ ይህን መግለጫ አውጥቷል። የአርሲን ጭፍጨፋ አውግዘዋል ማለት ነው። ከኋላ እንደሰማችሁት ግን መንግስት፣ ምንም አይነት ህዝብ እንዳልሞተ ክድ ሆኗል። ስለዚህ ወንድሞቻችን ነጸግሻ ያሉት ሀሳብ እጋረዋለሁ ማለት ነው። እንደሰማችሁት እንግዲህ ብፁዓን አባቶቻችን የመግለጫ አውጥተዋል። ይህ ብቻ ግን በቂ አይደለም ብዬ አስባለሁኝ። እስከ መቼ ነው ኦርቶዶክሳውያን በማተባቸው ባደጉበት በቀያቸው በመንደራቸው እየተሰቡ በግፍ እየሞቱ የሚቀጥሉትና ይህን ነገር እዚህ ጋር መቋጨት የለብንም። ፍትህ እስከሚያገኙ ድረስ የሚከሰሰውን አካል ካለ ቤተክርስቲያን ክስ መስርታ ከሳ ፍትህ ለኦርቶዶክሳውያን መጠየቅ አለብን። ፍትህ በግፍ ለሚሰውት ኦርቶዶክሳውያን ማለት ያስፈልጋል። ፍትህ ባህርሲና በተለያዩ ቦታዎች በግፍ ለሚጨፈጨፉ ክርስቲያኖች በሙሉ ኦርቶዶክሳውያን፣ ይህንን ቪዲዮ ኮፒ፣ ሊንክ፣ ሼር፣ ዱዊት ሪፖስት በማድረግ ለብዙሃኑ እንድታደርሱልኝ በትህትና እጠይቃለሁ። መንግስት በተደጋጋሚ ጊዜ ካህናት ሲገደሉ፣ ቤተክርስቲያን ስትቃጠል፣ ክርስቲያኖች ሲገደሉ፣ ቅዱሳን ሰላት ሲቀደሉ፣ ምንም የሀገርን ሰላም የማስፈን ግዴታ ቢኖርበትም ችላ ብሏል፣ ዝም ብሏል። በዚህም ብዙ ኦርቶዶክሳውያንን አስቆጥቷል። አንዳንድ የቤተክርስቲያን ሽማግሌዎች፣ አባቶች ቅዱስ ጴጥሮስ በአንደኛው የጴጥሮስ መልእክት ምዕራፍ አምስት ቁጥር ሁለት ላይ በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ ያለውን ቃል ችላ በማለት ዝምታን መርጠዋል። ስለዚህ ኦርቶዶክሳውያን ክርስቲያኖች በሙሉ በዓለም ዙሪያ የምንኖር ተደራጅተን ቤተክርስቲያናችንን ልንጠብቅ ለቤተክርስቲያናችን ድምፅ ልንሆን ያስፈልጋል። የኢያሪኮን ግንብ ያፈረሰ እግዚአብሔር አምላክ ከእኛ ጋር አለ። በህብረት ሆነን እስከ ጮህን ድረስ የጠላቶቻችን ሴራ ይፈርሳል፣ የተኙም አባቶች ይነቃሉ። ስለዚህ ሁላችሁም ይህንን ቪዲዮ ኮፒሊንግ፣ ሼር፣ ዱዊት፣ ሪፖስት በማድረግ ለቤተ ክርስቲያን ድምፅ እንድትሆኑ በትህትና እጠይቃለሁ። በድጋሚ ፍትህ በአርሲና በተለያዩ ቦታዎች በግፍ ለሚገደሉ ኦርቶዶክሳውያን ክርስቲያኖች በሙሉ በሃይማኖት ምክንያት መሞትና መታረድን እኛ ባለማተቦች ኦርቶዶክሲያን ክርስቲያኖች ተለማምደኗል። ስሟት እንዴ ነስ ደና ነስ አለስ ትበረች አለስ አይዞሽ። እሺ ከከብቶች ጋር ይወሰዷችሁ፣ ወስደው ከዛ እናንተን እንዴት አድርጓችሁ አንበረከኳችሁ? ማማ አለ መጥቀስ ትቻለሽ የተወሰኑትን የተወሰኑትን መጥቀሳችን ከእናንተ ጋር ያሉትን ሰዎች ማለት ከእናንተ ጋር ወስደው እዚያ አንበረከኳቸው? ንገሪኝ እስኪ። ማማ ናቸው ሞድሽ ጋሼ ሄሊ፣ ሶፊያንያስ፣ ሚኪያስ አበበ፣ ሰርኬ። እሺ መርቺ ጠንክሪ። እግዚአብሔር አምላክ ካንቺ ጋር አይሁን። እግዚአብሔር አለ። እሺ፣ ትደኛለሽ ትደኛለሽ። እሺ፣ ትደኛለሽ የእኔ ቆንጆ። እግዚአብሔር ካንቺ ጋር አይሁን። ከሞት ያመለጠችው እቺ እንስት ብላቴና እንዲህ ስትል ተናግራለች። ኦርቶዶክሳያን ባለማዕተቦች አሁንም እየተጨፈጨፍን ነው፣ አሁንም እየተገደልን ነው። ፍርዱን ለመድሃን ያለም እንተዋለን። እናንተ ሰማዕታት ኦርቶዶክሳያን ባለማዕተቦች ስለ ኢየሱስ ክርስቶስ ፍቅር ስትሉ አንገታችሁና ደረታችሁ ልባችሁን አሳልፋችሁ የሰጣችሁ ሁሌም በልባችሁ ውስጥ ትኖራላችሁ። እንወዳቸዋለን፣ እንወዳችኋለን። በረከታችሁ ትደርብን። ኦኬ ኦርቶዶክሳውያን እንግዲህ እንዳያችሁት ነው። በጣም እጅግ የሚያሳዝን ነገር ነው። ዛሬ ይህ ሁሉ እየተፈጸመ ያለው ዛሬ በእኔና በእናንተ ዘመን ነውና ኦርቶዶክሳውያን የሆናቸው ባካችሁ ልንነቃ ይገባል። ይህንን መራራ እውነት ነው መንግስት፣ አላየሁም አልሰማውም እያለን የሚገኘው እና ሁላችንም በህብረት በአንድነት ኦርቶዶክሳውያን ሁሉ ልንቀውም ይገባል ብዬ አስባለሁ። እንንቃ። ይችን ብላቴና በእነዚህ አይነት መልኩ አሰቃይተው እግዚአብሔር ወደና ፈቅዶ አትርፏት፣ ይህንን ለምስክርነት እንድትሰጥ ወደዚህ እግዚአብሔር አምጥቷታል። ይህ ነው መራራ እውነት። ቢመራችሁም ቢሆን ዋጡት። ኦርቶዶክሳውያን ዛሬም በግፍ እየተረሸኑ ይገኛሉ። ፍትህ ለኦርቶዶክሳውያን ማለት እንሻለን። ህግ ባለበት እየገላመጡን፣ ህግ በሌለበት እየገደሉን ወገኖቼ ይህን ሁሉ ዋጋ የምንከፍለው ወንጀል ሰርተን አይደለም፣ ወንጌል ሰብቀን ነው። ክርስቶስን አልክድም፣ ከክርስትናዬ አልለይም፣ ሃይማኖቴን አልተውም ብሎ የሞተው ደግሞ ሰማዕትነት ነው። ስላንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን አለ። ስላንተ ቀኑን ሁሉ አለ እንገደላለን። አዎ ስለ ክርስቶስ ዋጋ ስለ ተከፈለበት ክርስትና ዛሬም በጥንቃቄ መያዝ አለብን። ክርስትና ለክርስቶስ ታምኖ ክርስቶስን አምኖ እስከ ሞት ድረስ ለእርሱ መታመን ነው። ምክንያቱም ክርስቶስን አምኖ መሞት ክርስቶስን አልክድም ብሎ ማለፍ ሰማዕትነት ነው፣ ምስክርነት ነው፣ ክብር አለው። መጨረሻ ላይ ምንቀልድበት ሳይሆን ዋጋ ምን ከፍልበት ነው እንደው ያዝ ለቀቅ የምናደርገው ሳይሆን አጥብቀን የምንይዘው ነው። ሲሞቀን የምናወልቀው ሲበርደን የምንደርበው ጃኬት አይደለም። ክርስትና ህይወት ነው፣ የምንኖረው ህይወት ነው፣ የምንተገብረው ህይወት ነው። ደግሞም አክሊል ለመቀዳጀት የምንሮጠው ሩጫ ነው ክርስትና ባርካችኋለሁ። የእናንተ ኢየሱስ። ገና ያስፋታል፣ ትሰፋለች። ኦኬ ሊም ቪዲዮ እንዳያችሁት እንግዲህ በአሁኑ ሰዓት በጣም ትሬንድ ሆኖ እየተነጋገሩበት ይገኛል። ጥራት ይገሏል፣ ነገር ግን የጠቅላይ ሚኒስትር ዶክተር አብይ አህመድ ቪዲዮ ነው። በቻቸው ውስጥ ተንበርክኮ ቃል ኪዳን እየገባላቸው ይገኛል። እና እንግዲህ ይህ ቪዲዮ በጣም ብዙዎችን አነጋግሯል። እንደ አንድ ሀገር መሪ፣ እንደ አንድ ጠቅላይ ሚኒስትር እዚህ ቦታ መገኘቱ፣ እዚህ ቦታ ላይ መንበርከኩ ለምን እንደሆነ እግዚአብሔር ይወቅ ሊወቅ። እንግዲህ ሁላችሁም የራሳችሁን ሀሳብ ኮመንት የምታስቀምጡበት ይሆናል። ሁለተኛው ደግሞ አነጋጋሪ አዳነች አብቤ ቪዲዮ ነው። ሰምተን እንመለሰሱል። ከሱም አንድ ልጅ አለች። ባልሆነ መፍንነት ውስጥ እሱ አሁን የፋኖ ትግልን ተቀላቅሎ በሁለት አቅጣጫው መስበር እየተዋጋም ቢሆንም ነገር ግን የልጅ አባት ነው። እናወራለን፣ እንደዋወላለን። አንዳንድ ጊዜ እንደው ምን እንደሚል የተባናችሁ ተዘጋጃችሁ ወደ አዲስ አበባ ልንመጣ የተያፍ ዝብኛል። ይህኛው ደግሞ የክብርት ከንቲባ የአዳነች አብቤ ቪዲዮ ነው። አዳነች ሚስጥር አወጣች ተብሎ የተወሰተ እንግዲህ ያው፣ እንደምታዩት ለኔ አዲስ ነው፣ ሚስጥር ነው ለእናንተ። ሀሳባችሁ ኮሜንት የምታስቀምጡበት እንታስቀምጡበት ይሆናል። ያው ያለች ያለችው እንግዲህ ባለቤቴ በአሁኑ ሰዓት የፋኖ ነው አመራር ነው እየተዋጋ ነው ያለው እያለች ነው ያለችው። ባሌ ወደ ፋኖ ነው ገብቷል እያለች ነው የምትገኘው። እና ብዙዎችን አነጋግረዋል። ይህ ቪዲዮ ሆነ ተላቸዋለኝ። በዚህ ጉዳይ የራሳችን ሀሳብ ኮሜንት የምታስቀምጡበት ይሆናል። በጣም እጅግ አስተማሪ የሆኑ ቪዲዮዎች ሁለት ቪዲዮ ላስደምጣችሁና እንመለስበት። አንድ ዕለት ኢየሱስ ክርስቶስ ክርስቲያን ከሆን የፈለከው ልታደርግ የተፈቀደልህ አይደለም። ኃጢአት እንድትሠራ፣ እንድትረክስ፣ እንድትሰርቅ፣ ሰው እንድታሳድግ፣ እንድትገድል፣ እንድትሰድብ የተፈቀደልህ አይደለም። ለምን አንደበትህ የክርስቶስ የቆሰለለት፣ አንደበት የተሞተለት አንደበት የተገዛ። ሰላም፣ እንዴት ናችሁ? ጌታችን ኢየሱስ ክርስቶስ ከመቤታችን ከቅድስት ድንግል ማርያም እንዲሁም ከቅድስት ሰሎሜና ከዮሴፍ ጋር ተሰደው የለ። እሱ ወቅት ላይ አደለን ከእሱ ጋር መሄድ። አንድ ግጥም ልጋብዛችሁ። የልብህ ትትና ቢነፃ ከበረድ ተፈለክ ከሰማይ ጠባቂ ትሆን ዘንድ አንተ ቅዱስ ዮሴፍ፣ አንተ ጻድቅ ሰው ሆይ ልጠይቅህ ወደድኩ ትመልስ ይሆን ሆይ እስኪ አውራኝ ስደቱን የአምላክ እንግልቱን የእናቱን ስቃይ ምግብ ተሸክማ መራብ መጠማቷን። ምን አለ ጨለማ የብርሃን ጌታ ሲሸሸግ በጉያው ሸሽቶ እንዴት አልጠፋም ፈጣሪውን ሲያዩ በሕፃን እግሮቹ የዳህባት ምድር ኃይሉን እንዴት ቻለች? በወዙ ጠብታስ እንዴት ረስርሳ ምን ምን አበቀለች አባህርያ ቆስ በታላቅ ተመስጦ ቅዳሴዋን ሲጽፍ በንፋስ ተጭኖ ምስጢርን ለማየት እንደሻተ መክነፍ እኔም ሻትኩኝ ዮሴፍ ቅድስት ሰሎሜ ገላውን ስታጥበው ውሃው ተቀድሶ እንደ መላእክቱ አላመሰገንም? ያዳረቀችበት ጨርቁስ አለ ወይ ዝም ጌታዬን ያቀፉት የሰሎሜ እጆች ምነካችባቸው? ምን ተአምር ሰራች ማርያምስ እንዴት ናት ልጇን ምን አለችው? የማያንቀላፋን የመለኮት እሳት እንዴት አስተኛቸው? በክንድሯ ታቅፋ ማባበሏ እንዴት ነው? አምላኬ አምላኬ፣ ወይስ እሽሩሩ? ያስተኛችበትስ ምንድን ነው ምስጢሩ? ትንሹ ንጉሥስ ምን ነበር የሚላት? ፈንድቆ ነበር ወይ እናቱን እያያት? ስታጫውተውስ ምን ነበር ምትለው? ለቅሶዋስ እንዴት ነው? ሲርበው ሲጠማው አንተስ እንዴት ነበርክ ስሜትህ ምን ነበር? በቅርቡ ስታየው የዚህን ሕፃን ክብር አትፍራ ሲልስ ያ ቅዱስ መልአክ መላእክ እንዴት አልሞገድከው? እንዴት አልፈራላልክ? እንደ ዘካርያስ ዲዳ እንዳትሆን ነው መልአኩ በፍርሃት እንደሚሰግድለት ሳታውቅስ ቀርተህ ነው? እግርህ እንዴት ቻለ መለኮት ፊት መቆም? ከንፈር እንዴት ጸና መለኮት ለመሳም አቅፈው ስትጓዝ ምን ይል ነበር ልብህ? ሳትፈራ ነበር ሆይ መልአኩ እንዳለህ ወይስ ፈርተህ ነበር ቅዱስ ኃያል ብለህ መሪያችሁ መልአክ ሲመጣስ እንዴት ነው? ምስጋናውን ትቶ መንገድ ነው የሚያሳየው። ማሳየቱን ትቶ ማመስገን ነው ስራው። ኃይልን እሱ ሰጥቷት የኖረችው ፀሐይ እግሮቹን አሙቃ አጠነከረች ሆይ። በተሰቀለ ወቅት የጨለመች ፀሐይ በስደት ውስጥ ወራት አይታ ዝም አለች ሆይ። ሲሰቀል በማየት ደም የለበሰችው ጨረቃስ ምናለች? የፍጥረትን ንግሥት በልቧ ላይ ስላለ ታሪክ አኖረች። ሲሰቀል እያዩት የረገፉት እሳ እነዛ ከዋክብት ምን አድርገው ነበር? በስደቱ ወራት ወርደው አጫወቱት፣ እንደ ሰባሰገል መርተው አደረሱት። ሐዋርያት አዘው የሚሳፈሩበት የጎመው ደመና ምን ነበረ ግብሩ? ማርያም ስትሰቃይ በስደት ጎዳና የዚያን ያሳዳጁን የሄሮድስን መሞት የሰማችሁ ዕለት ምን ምን ሸከፋችሁ? እንዴት ነበር ምልሰት? ስትገቡ ገሊላ ወደ ሀገራችሁ ማን ሰላም አላችሁ? ማን ተቀበላችሁ? ማን ውሃ ሰጣችሁ? ማን አበረታችሁ? ውስጤ ጠይቃል፣ ዮሴፎይ ንገረኝ፣ ነገረ ስደቱን ማወቅ እሻለሁኝ ሚስጢሩን ለማወቅ ሳልበቃ ቀርቼ እንደው ካልነገርከኝ ፍቀድልኝና ይህን እሺ በለኝ። የስደት መከራን ታግሰህ ጸንተሃል፣ ባዛውንትነትህ ቃሉን አክብረሃል። በእምነት እንድንጸና ለእኛም ሁነን ብርታት። በአቅማችን ወራት፣ በእውቀታችን ወራት፣ በሀብታችን ወራት፣ በጉብዝና ወራት ስትታመስብን እቺ የእግዚአብሔር ቤት ምን አገባን ብለን እንዳንሄድ ጥለናት፣ መታገሱን ስጠን፣ ማስተዋል አሰጠን። ዘወትር በዳል ዘወትር በደጁ ለቃሉ አስገዛን። በረከት እናገኝ በእምነታችን ጸንተን